የአረብ ሀገር ስራ አዎ ይበዛል። እኛ ግን ቀለል ማድረግ እንችላለን። ያለሁበት አረብ ቤት በጣም ስራ ይበዛብኛል። ሰዎቹ ግን በጣም ጥሩ ናቸው። ቤት መቀየር ፈልግ የነበረ እህቴ ምን ትመክርኛለች የሚል ጥያቄ ተጠይቄያለሁ። እስከ ቪዲዮ ፍጻሜ አብራች ቆየው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ከሁሉ ሰላም ሁሉ መልካም ነው። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ዛሬም ለእናንተ በሚጠቅም በአዲስ ቪዲዮ መጥቻለሁ። ወደዚህ ቻናል አዳዲስ እየመጣችሁ እንኳ እንዳላመጣችሁ ሰብስክራይብ አድርጉ። ነባሮችም ላይክ፣ ሼር እያደረጋችሁ ማበረታታታችሁን እንዳትረሱ እንግዲህ ዛሬ ጀላችሁ የመጣሁትኝ አብዛኞቻችሁ በተለይ አሁን አዲስ ወደዚህ ወደ አረብ ሀገር የመጣችሁ በኮሜንት ሴክሽን ላይ እንዲሁም በውስጥ እየመጣችሁ ማለት ነው ያለሁበት ቤት ሰዎቹ ጥሩ ናቸው ወይም መዳሜ ጥሩ ናት፣ ግን ስራ በጣም ይበዛል። ምን ላድርግ? ቤት ልቀይር ወይ? ድስት ቢያቀያይሩት ወጥ ያጣፍጥ ነው። የአረብ ሀገር ስራ ምንም ብታደርጉት አንድ ነው። ከአንዷ መዳም ቤት ወደ አንዷ መዳም ቤት፣ ከአንዷ አረብ ቤት ወደ አንዷ አረብ ቤት ብትቀይሩ ስራችን ያው አንድ አይነት ተመሳሳይ ነው። ምግብ ስራ ከሆነ ምግብ ስራ ነው። ጽዳት ከሆነ ጽዳት ነው። ያ ቤት ትልቅ የአረቦቹ ትልቅ ቤት ወይም ብዙ ፋሚሊ ብዙ ቤተሰብ ያለበት ከሆነ ሁለት ሰራተኛ፣ አንዷ ጽዳት ከሆነ አንዷ ደግሞ ምግብ ስራ ማለት ነው። ያው ተመሳሳይ ስራ ነው እና ቤት የምናቀያይረው ምንም ትርጉም የለውም። አንዳንድ ጊዜ ሰዎቹ ጥሩ ከሆኑ ደግሞ ልክ ደስ እያላችሁ ጭቅጭቅ ከሌለባችሁ ደስ እያላችሁ ስራውን ትሰሩታላችሁ። እኛ ደግሞ ስራውን በምንሰራ ጊዜ እራሳችን ቀለል ልማድረግ እንችላለን። እንዴት ነው ቀለል ልማድረግ የምንችለው? ልክ መጀመሪያ ከኢትዮጵያ ወደዚህ ወደ አረብ ሀገር አዲስ እንደመጣ አሰሪዎቻችን ወይም አረቦቹ ያሳዩናል፣ ስራው እንዴት መጽዳት እንዳለብን እንዴት መስራት እንዳለብን የእነሱን ያሳዩንን መከተል አለብን። ከዛ ከተከተልን በኋላ ልክነሱ እነሱ ካሳዩን፣ ወደዛው ደግሞ ቋንቋው እየገባን ሲሄድ ቋንቋውም እየገባን ሲሄድ ስራውንም እየለመድ ነው ስንሄድ ይቀለናል። ምንም የሚከብደን ነገር የለም። ምክንያቱም አሁን ትንሽ ቤተሰብ ቤት ስኮኑ፣ ሁሉም ስራ እናንተ ላይ ነው የሚጣለው። ጠዋት እንሳላችሁ የመኝታ ክላስ ታስተካክላላችሁ። ከዛም በኋላ ወደ ኩሽና እነሱ የሚበሉበት ቁርስ ምናምን የምትሰሩ ከሆነ ቁርስ ትበላላችሁ፣ ታጸዳላችሁ፣ እናንተም ቁርስ ትበላላችሁ። ከዛ ወደ ጽዳት ትገባላችሁ፣ ከዛ የቀን ምሳ ትሰራላችሁ፣ ከዛ ልብስ ታጥባላችሁ፣ ተኩሳላችሁ። ብዙ አይነት ስራ አንድ አይነት ስራ ነው የሚሰራው ማለት ነው እና የትም አረብ ቤት ብትቀይሩ ያው ነው፣ ምንም ትርጉም የለውም። ግን እናንተ ቤቱ በጣም ትልቅ ከሆነ ዛሬ ሳሎኑን ካጸዳችሁ ሳሎኑንና ሽንት ቤት ካጸዳችሁ ነገ ደግሞ ኩሽናና ደግሞ ውጭ በረንዳ ካለ እንደዛ መከፋፈል ነው ያለባችሁ። ሁሉንም በአንድ ቀን መስራት የለባችሁም። በዛ እየከፋፈላችሁ እና ደግሞ ሰዎቹ ከእናንተ ስር ስራችሁ ትኩረት የሚያደርጉ ከሆነ ሲቆጣችሁም እሺ ብላችሁ ማሳለፍ ነው። እንደዛ ካላሳለፋችሁ አሚራችሁን የምታጨናንቁ ከሆነ ምንም ብታቀያይሩም ከአንዷ ረቤት ወደ አንዷረቤት ምንም ትርጉም የምታመጡት ነገር የለም። ደግሞ ሰዎቹ ጥሩ ከሆኑ በቃ ጭቅጭቅ ከሌለባችሁ ስራ ብቻ ከሆነ ምንም ችግር የለውም። እዛው አላችሁበት ቤት እዛው መጀመሪያ ገባችሁበት ቤት ነው የሚሻላችሁ ማለት ነው። ምንም ብታቀያይሩት ምንም መጥፎ ነው እንጂ መልካም የምታገኙበት አረብ የለም። አሉ የሉም ማለት አይደለም፣ አሉም ግን ቢሆንም እንደ ቻንሳችሁ እንደ ድላችሁ ነው እንጂ። እኔ አሁን ያልኳችሁ ምንድነው አብዛኛዎቻችን መጀመሪያ ካለንበት ቤት እንወጣና ወደዛኛው ቤት ስንገባ ለምን ወጣውኝ ያኮ ቤት አሪፍ ነበረ፣ ለምን ወጣው ብለን እንጸጸታለን ማለት ነው። እና እንደዛ አይነት እንዲያጋጥማችሁ ነው እንጂ በእርግጥ እንደመጣችሁ በሶስተራችሁ እንደዛ አይነት ከሆነ ደግሞ ያመ ቤት መጥፎ ከሆነ እናንተ እንደፈለጋችሁት ነገር ካላገኛችሁት ደግሞ አሁ መቀየር ትችላላችሁ። መብታችሁ ነው። የማትቀይሩበት ነገር ምንም ነገር የለም። ግን ሰዎቹ ጥሩ ናቸው። ስራው ይበዛል። በስራው ያው ነው ምንም ብትሉት የሚያልቀው ነገር የለም። ምንም ብትሉት ማለት ነው ምንም ቢደረግ የአረብ ሀገር ስራ በፍጹም አያልቅም። ጠዋት ተነስተን አሁን እኔ የማደርገው ማለት ነው፣ ጠዋት እነሳለሁኝ አብዛኛው ጊዜ ቁርስ አይበሉን ሰዎቼ። ቁርስ እራሳቸው የሆነ በቃ የሆነ ትንሽ ነገር ነው የሚጠቀሙት። ከተጠቀሙ ደግሞ የሆነ ተውጭ አምጥቶ ምናምን ነው። ከዛ ነው መጀመሪያ ተነስቼ መኝታ ክላስ አስተካክላለሁ። ከዛም በኋላ ካስተካከልኩ በኋላ ጾም ካልሆነ ለራሴ ቁርስ እበላለሁ። ከዛ ጽዳት አጸዳለሁ ሙሉ ቤት የእኔ አሁን ሶስት ፎቅ ነው። ሶስትንም ሁልጊዜ አላጸዳም። አንድኛው ብዙም ሰው አይገባበትም። በወር አንድ ጊዜ ነው ያንም ማጸዳው አንድ ሁለቱ ደግሞ ሁልጊዜ የሚገቡበት፣ ዛሬ አንዱን ካጸዳው፣ ዛሬ አንዱን። እንደዛ ነው እንጂ ሁሉንም በአንድ ቀን አላጸዳም። ከዛ ያንን ካጸዳው፣ ከዛ ምግብ ይሰራል ምግብ ይሰራለሁ። እቃ ካጠብኩ በኋላ ደግሞ ልብስ የምታጠብካለ ልብሱን አጥባለኝ። ከዛ የሚተኩስ ካለ ተኩሳለ። ከዛ ደግሞ የራት ስራ ይቀጥላል እና ምንም አንድ አይነት ስራ ነው። ምንም ስራው የሚቀንስ ነገር የለም። ምሳሌ ፋሚሊ ወይም ቤተሰብ እሌለበት ቤት ከሆነ ትንሽ ሊቀንስ ይችላል። ግን ቢቀንስም ያው ነው ምንም ስራው። እዛ ቤት ሁለት ቤተሰብ ቢሆን እነሱም ይበላሉ፣ ጽዳትም አይቀርም። የሆነ የሚያስፈልጋቸው አረቦች የሚያመጡ ሰራተኛ አስፈልጎ ነው የሚቀል ስራ ሊኖር አይችልም። ሰራተኛ ካላስፈለገ እዛ ቤት ስራ ከሌለ መቼም ሰራተኛ ስንት ብር ከፍለው ከቢሮ ከፍለው ለእናንተ ለማንጫ ከፍለው ወጪ ከፍለው እናንተን ሊያመጧችሁ አይችሉም። ያው ስራ ኖሮ ነው እንጂ ስለዚህ እናንተ ማስተዋል ተረጋግታችሁ፣ መስራት ነው ያለባችሁ እንጂ እጅ እግሬ ምናምን አትበሉ። ስንት ስቃይ በዝም ደግሞ ተቃራኒ ስንት ስቃይ፣ ስንት መከራ እየጠበሱ ስንት ስቃይ እያዩ ያሉ እህቶችም አሉና እናንተ ተረጋግታችሁ ባላችሁበት ቤት ጥንክር ብላችሁ መስራት ወጣችሁ አሁን ላይ ደግሞ ታውቃላችሁ፣ በቢሮ ሄዳችሁ ስንት ስቃይ አለ። የእውነት እኔ ስለምሰማ እኮ ነው ስለሚነግሮኝ ነው። በውስጥ መተው እኔ ብዙ አወራለሁኝ። በዚህ በሚዲያ ከብዙ እህቶች አስተዋውቀኛል። በምችለውም ደግሞ በውስጥ ምክር እየለገስኳቸው እንደዚህ አድርጎ አይዟችሁ፣ ተረጋጎ እያልኩ በማውቀው ነገር ማለት ነው እና ያው ከቤተሰብ አንዴ ከሀገራችን እስከወጣን ድረስ እዛ ቤት መጀመሪያ ገባንበት ቤት ጥብቅ ብለን መስራት አለብን። በቃ ጥንክር ብለን ገንዘባችንን ለመያዝ ለመለወጥ እስከሆነ ድረስ የመጣ ነው። እዛው ቤት ለውጥ ለማግኘት ብለን እስከሆነ ድረስ እዛው ቤት ጥንክር ብላችሁ ስሩ። ሰዎቹ ጥሩ ከሆኑ እንትን የሚሉ ከሆነ ስራ በዛብኝ ብላችሁ ባትቀይሩ ነው የምመክራችሁ ማለት ነው ግን እንደዚህ ተጨቃጫቂ ሁል ጊዜኝም ብለው ልጆች ካሉ ልጆቹ የሚያስጨቃጭቋችሁ ከሆነ እንደዚህ አይነት ከሆነ መቀየር ትችላላችሁ። ግን ሰዎቹ ጥሩ ናቸው፣ መዳሜ ጥሩ ናት፣ ስራ ይበዛል ለምትሉ እኔ መልስ አልሰጣችሁም። የሁላችንም እኔ አሁን ሰዎች በጣም ከምላችሁ በላይ ጥሩ ናቸው። ግን ጥሩ ሆነው ስራ ይሄን እንደዛት አታድርጊ፣ ይሄ እንደዛት አትስሪ፣ ምናምን ብለው እንትን የሚሉኝ ነገር የለም። ስራዬ ስራዬ ነው ካልተጸዳ ይሄ እንደዚህ ካልሆነ፣ ያው ይሄ ለምን አልተጸዳም፣ ይሄ እንደዛ አልሆነ ማው ትለኛለች። ምክንያቱም ገንዘቧን ከፍላስ ከምታኖረ ድረስ አዎ እንጂ። እኔ አሁን ጥሩ ናቸው የምለውበት በት ምክንያት ምንድን ነው? በስራዬ ይሄ እንደዚህ ነው። ያው እኔ እነሱ እኔ በምሰራቸው ስራ እኔ ስለቆየው ምዝ ቤት? ካጸዳው እንዴት እንደሚጸዳ አቃለውኝ፣ እንዴት እንደሚሰራ አቃለውኝ። ምንድነዋን አብዛኞቻችን አሁን ጥፋታችን ምንድነው? የምታቃላችሁ ከመዳሞች ጋር ምንም አይነት ክርክር ይሄ ለምን አልተሰራም፣ ይሄ ለምን አልተጸዳም ብለው እንትን ሲሏችሁ መልስ አትስጧቸው። እነሱ መልስ ስትሰጧቸውን አብዛኛ ጊዜ ከእናንተ ጋር ውድድር ይፈጥራሉ። እንደዛ እንዳይሆንባችሁ ከእነሱ ጋር ምንም ሲሏችሁ ዝም ብላችሁ በቃ ወደ ስራችሁ ከኔን አሁን ሰዎች ጥሩ ነው የምለው፣ እኔም አልናገርም። ምንም ነገር ቢሉኝም ይህ እንደዚህ አላደረግሽም ይህ እንደዚ ነው ቢሉኝ መልስ አልሰጥም። ጸጥ ነው የምለው። እና በዛ ነው ተጸባይ ተስማምተን። በእርግጥ ሰዎችም የዚህ አይነት ከነገር ጋር የሚወዳደሩ ሰዎች አይደሉም። ምሳሌ እኔ ደክሞኝ ያንን ስራ ካልሰራሁኝ ደክሞኝ አልሰራው እላታለሁ። እሺ ኦኬ ትለኛለች። በቃ አለቀ። እና ማስለመድ ያለባችሁ እናንተ ናችሁ። ጉልበታችሁን በቃ እንደፈለጋችሁ ጉልበታችሁን ይሄ እንደዚህ ነው። ሶስቱንም ፎቅ በአንድ ቀን አጽድቼ አልጋውን አንስቼ መቀመጫ ሶፋውን አንስቼ አጽድቼ በሶስት ቀን አንድ ቀን፣ በስምንት ቀን አንድ ቀን ካጸዳችሁት በቃ ዝም ብላችሁ አባራችሁን ይዛ፣ ደግሞ ቤት ውስጥ የማይውሉ ባሰሪዎች ካላችሁ እድለኞች ናቸው። እና እንደዛ አድርጉ። ያው እንዳልኳችሁ ብታቀያየሩም የባሰ ነው እንጂ የምታገኙት ጥሩ ቤት አታገኙም ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ከጠቀማችሁ ለሌሎቹ ይህን እንደዚህ አይነት ነገሮች፣ ጠቃሚ መረጃዎች እንደዚህ ለመዳን ቤት ላሉ ለሚጠቅም እህቶቼ ሸር ማድረጋቸውን አትርሱ። ስራ በዛ እንደዚህ ለሚለው ለሰዎቹ ጥረናቸው እንደዚህ ብለው ማወቅ አለባቸው። የባሰ እንዳለ ከዚህ የባሰ ስንት እያለቀሱ እንባቸውን እየፈነጠቁ ከአሰሪዎቻቸው ጋር እየተደበደቡም ያሉ እኮ አሉ። እኛ አናቅም እንጂ አናያቸውም እንጂ እየተደበደቡ ስልክ ሳይኖራቸው ስንት መከራ ስንት ስቃይ ያለ እና ይሄ አይነት ፈተና ስላለ እናንተ እንደዚህ ከሆኑ ብላችሁ እንደዚህ ከሆኑ ብራችሁን በስነስርዓት እየሰጧችሁ ከሆነ ብላችሁ ስሩ። ሁለት ዓመታችሁን ጨርሳችሁ ወደ አገራችሁ ከዛ ሀገራችሁ ትገባላችሁ። ከዛ ሌላ ሀገር የምትመጡ ስራውን ለመጀመሪያ ጊዜ ከመንበዳችሁት ቀላል ነው ስራው። ልምድ ካላችሁ የአረብ ሀገር ስራ ቀላል ነው። የእውነት ስራው ልምድ ካለ ምን የሚከብድ ነገር የለም። እነ ውዶቼ ወዳችኋለሁ። መልካም ጊዜ። ባይ ባይ።